እርሶ በፖለቲካ አይን ለምን አዩት? ምክንያቱም የህዝቡን የኑሮ ህዝቡ መጀመሪያ ላይ ህዝቡ ላይ ለምን አልተሰራም? ህዝቡ አሁን ላይ ምንድን ነው የሚፈልገው ከኢኮኖሚም ከኑሮ ጫና አንጻር ማለት ነው። እና ይህንን ሰው ህብረተሰቡ የኑሮ ጫና ስላለበት ነው የኢኮኖሚ ጫና ስላለበት ነው ኮሪደሩን ሊቀበለው ያልቻለው እና ስነ ልቦናው ላይ መጀመሪያ ለምን አልተሰራም ከፖለቲካ አንጻር ለምን ኮሪደር ልማት ምን ያደርጋል? ኑሮ እንደዚህ ሆኖ ሲባል ወደ ፖለቲካ ለምን ይወሰዳል? እና ይሄንን እንዴት ያዩታል ነው የምለው። ሁለተኛ ነገር ደግሞ ወጣቶች ላይ አሁን ኮሪደር ልማት ወጣት ከሌለ ኮ ልማት መዝናኛ ምናምን ምንም ጥቅም የለውም። ግን ወጣቱ ላይ ምን የተሰራ ስራ አለ? ወጣቱ ለምንድን ነው ይሄንን ያልተቀበለው? ለእሱስ ተጠቃሚነት ምን አመጣለ? የስራ እድል አሁን ለምሳሌ ፒያሳ ላይ ተራ የሚያስከብሩ ወጣቶች ሌላ ከተማ ላይ ሲሄዱ ለነዛ ወጣቶች ምን የተደረገ ነገር አለን?